የትምህርት ቤቶችን የመረጃ አያያዝ ስርዓት ዲጂታላይዝ ለማድረግ እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ አስታወቀ። ቢሮ በቴክኖሎጂ የመረጃ አያያዝ ዙሪያ ለትምህርት ሴክተር ባለሙያዎችና ለሚመለከታቸው አካላት ስልጠና ሰጥቷል። በክልሉ ቦንጋ ከተማ በዲጂታል የመረጃ አያያዝ ላይ የተሰጠውን ስልጠና ከተሳተፉ ሰልጣኞች መካከል መምህር ግርማ መለሰ፣ መምህር አስራት አበበ ና ይታገሱ ጌታሁን ስልጠናው የዲጂታል ኢትዮጵያን ጉዞ እውን የሚያደርግና የትምህርት ቤቶች መረጃ አያያዝን በእጅጉ የሚያዘምን ነው ብለዋል። አሁን ወቅቱ በዓለም ደረጃ ዲጂታላይዜሽን የመጨረሻ አማራጭ ሆኖ እየመጣ ያለ ነገር ነው። ስለዚህ አሁን በፊት በወረቀት ለምንሰራቸው ስራዎች ከታች ከትምህርት ቤት ጀምሮ በወረዳ ደረጃ ያንን ለማጠቃለል በጣም ሰፊ ጊዜ ይወስድና አስቸጋሪ ነበረ። አሁን ይሄኛው ከታች ከትምህርት ቤት ጀምሮ በዳታ የሚሞላ በኦንላይን ሚሞላ ና ያንን አሰስ ለማድረግ ለማግኘት፣ ግባቡ ለመያዝ፣ ለማስተዳደር፣ ለመቆጣጠር እጅግ በጣም ቀላልና አስፈላጊው ነገር ስለሆነ ጊዜን፣ ወጪን እና ጉልበትን ጭምር የሚቆጥብ በመሆኑ እጅግ በጣም አስፈላጊ ነው። ስንፈልገው የነበረ ነው። ከወትሮ በተለየ ድሮ ላይ በወረቀት ነው የሞላው፣ ይታወቃል። አንድ በአንድ ኢድ ስላለ ግን ትምህርት መረጃ አያያዝ ላይ አሁን ያለው ነገር ከድሮ አንጻር ይ በጣም የተሻለ ምርጥ አማራጭ ነው። ድሮም የምንፈልገው ስለሆነ ምንደገፍ ነው ብዬ አስባለሁ። ሀገራችን ኢትዮጵያ ዲጂታል ኢትዮጵያን እውን ከማድረግ አኳያ ከአሁን በፊት ሲሰሩ የነበሩ አጠቃላይ መረጃዎች ማንዋልና ና ኋላ ቀሮች ነበሩ፣ ጊዜ የሚፈጁ እና አሁን መንግስት እንግዲህ ያው ቅድም እንደተባለው ዲጂታል ኢትዮጵያን ለማድረግ ካሰባቸው ካቀዳቸው ተግባራት አንዱ ምንድን ነው የትምህርት መረጃን ዘመናዊ ማድረግ ነው። በወረቀት ላይ የነበረውን የመረጃ አያያዝ ስርዓት ወደ ዘመናዊነት በመቀየር ፈጣን ቀልጣፋና ወጪ ቆጣቢ የመረጃ አያያዝ ስርዓት ለመፍጠር የሚያስችል በመሆኑ ለተግባራዊነቱ የበኩላቸውን ድርሻ እንደሚወጡም ተናግረዋል። ዲጂታል ኢትዮጵያ ን ሁን ለማድረግ ስናስብ እንደ አይቲ እኔ በጣም ተመችቶኛል ማለት ነው። የወረቀት ስራ ቅድም እንደተባለው በጣም አድካሚ ነው። ወቅታዊ መረጃ ከቦታ ቦታ ለማድረስ ፈጣንም ካለመሆኑ ጋር ተያይዞ አሁን እኛ ይህንን በቁርጠኝነት ወደ ተግባር በአጭር ጊዜ እናስገባለን ብለን እናስባለን። ከውስብስብ ህይወት አቀላጥፍ እንድንሰራ የሚያደርግ ሲስተም ስለሆነ በጣም ድለኛ እም ደግሞ በጣም ደስተኛ የሆንኩኝ ለማንኛውም ሰው በፈቃደኛ በቮለንተሪ ሰፖርት አደርጋለሁ። የቻልኩትንም እየጠየቁኝ ሰፖርት አደርጋለሁ። ያስባል እስካሁን ባለው ቴክኖሎጂ ምን እንደሚመስል እንዴት እንደሚሰራ ከተቋማት ጀምሮ የተማሪ የመምህር ዳታ እንዴት እንደሚሞላ ሰልጥነናል። ያንን ደግሞ እርሰ መምህራኖችን የምናሰለጥንበት መድረክ አለ። በአግባቡ ለእነሱ ስናሰለጥን መረጃ የምንለቀምበትና ና የተለቀመው መረጃ በሚፈለገውና ና ዳታ በሚፈልገው ልክ ወይም ሲስተም በሚፈልገው ልክ ወደ ቋት እንዲገባ የሚቻለን እናደርጋለን ብዬ አስባለሁ። እንደ ሀገር የተጀመረውን የዲጂታል መረጃ ስርዓትን በትምህርት ቤቶች መዘርጋት ወሳኝ በመሆኑ በየደረጃው ለሴክተሩ ባለሙያዎችና አመራሮች ስልጠና መስጠት ማስፈለጉን በክልሉ ትምህርት ቢሮ የትምህርት ስራ አመራር መረጃ ስርዓት ዳይሬክተር አቶ ታጠቅ ታደሰ ገልጸዋል። ይህ ስልጠና እንግዲህ የተጀመረው በዚህ አመት ነው። ከሀገራዊ ኢኒሽቲቭ አንጻር ዲጂታል ኢትዮጵያን የመገንባት አንድ አካል ነው ይህን የዲጂታል ኢትዮጵያ ለመገንባት ሲፈለግ ያው የትምህርት ስርአቱም የዚህ የዲጂታል የትምህርት መረጃ ፍሰት ስርአቱም የዚህ የዲጂታል ስርአቱ አካል መሆን ስላለበት አገራዊ ኢኒሸቲቭ ተይዞ በትምህርት ቤት ደረጃ በ2018 ዓ.ም የሚኖሩ የትምህርት መረጃዎች ዲጂታሊ ከትምህርት ቤት የመረጃው ባለቤት ከሆነው ትምህርት ቤት ኦንላይን መረጃዎች የሚሞሉበት ስርአት ተዘርግቷል። ይህም የመረጃ ስርዓቱን ተአማኒ ከማድረጉን ባሻገር ጊዜ፣ ቦታና ጉልበት ቆጣቢ የሚያደርግ ስርዓት በመሆኑ ሁሉም አካል ለተግባራዊነቱ የበኩሉን እንዲወጣ ጠይቀዋል። አገር እንደ አገር የምታደርገው ነገር እንደተጠበቀ ሆኖ ለዚህ ለዲጂታል ስርዓት ሁሉም የድርሻውን ማበርከት መቻል አለበት። ትምህርት ቤቶችን በራሳቸው መንቀሳቀስ አለባቸው። ወረዳዎችም ትምህርት ቤቶችን ዲጂታላይዝ እንዲሆኑ ለማድረግ መሞከር አለበት። ከዚህ ጋር ተያይዞ ይህን ነገር መስራት ከቻለን እጅግ የተሳካ ወቅታዊ የሆነ ከኒኪኪ የጸዳ ትክክለኛ ለሀገር አገልግሎት የሚሰጥ መረጃ እናገኛለን ብለን ነው የምንጠብቀው። በክልሉ ትምህርት ቢሮ የመማር ማስተማር ዘርፍ ኃላፊ ዶክተር ደስታ ገናሜ በበኩላቸው የትምህርት ስርዓቱን ውጤታማ ከሚያደርጉ መሰረታዊ ጉዳዮች ዋነኛው የመረጃ አያያዝ ስርዓትን ማዘመን ነው ብለዋል። ስታስቲካል መረጃው በተገቢ ሁኔታ መዘመን አለበት በሚል ከትምህርት ሚኒስቴር ጋር አብረን በምንሰራው መሰረት በአሁን ሰዓት ለሁሉም ትምህርት ቤቶች በሁሉም ወረዳዎች የሚገኙ ትምህርት ቤቶች በተገቢ ሁኔታ ኦንላይን በሆነ ፕላትፎርም መረጃቸውን መሙላት አለባቸው ነው። እያንዳንዱ ተማሪ በእያንዳንዱ ትምህርት ቤት የሚገኝ በሙሉ ኦንላይን መረጃቸው ይሞላል። ለዚህ እንግዲህ ቅድመ ዝግጅት ስራዎቹን እየሰራን እንገኛለን። በአሁኑ ሰዓት ባሉን በሁሉም ትምህርት ቤቶች በ1755 የትምህርት ተቋማት በሙሉ በእነዚህ ተቋማት ላይ የሚገኙ መረጃዎች ኦንላይን መሞላት አለባቸው ነው። በመሆኑም በክልሉ ሁሉም ዞኖችና ወረዳዎች የሚገኙ ትምህርት ቤቶችን በዲጂታል ሲስተም በማስተሳሰር ከወረቀት አሰራር ከማላቀቅ ባለፈ ፈጣንና ተአማኒ የመረጃ አያያዝ ስርዓትን የመዘርጋት ስራ መጀመሩን ገልጸዋል። አዲስ እንደ መሆኑ መጠን በተገቢ ሁኔታ ስልጠናውን ወስደው የሚያሰልጥን አካል መኖር አለበት ብለን በአሁኑ ሰዓት ከሁሉም ወረዳዎች ማለት ነው ከስልሳ አንዱም ወረዳዎች ዞኖችንም አካተናል ይመጡና በትክክል ስልጠናውን ወስደው ቴክኒካል አስፐክቱን ተገንዝበው ለታችኛው ለመምህራን ለሪሰ መምህራን ታች ላሉት ማለት ነው ስልጠናውን ይሰጣሉ ማለት ነው። ስልጠናውን ከሰጡ በኋላ እያንዳንዱ ትምህርት ቤት ሪሰ መምህር መረጃውን ኦንላይን ይሞላል ማለት ነው። በተለይ ከዲጂታል መታወቂያ ጀምሮ እንደ ሀገር የተጀመሩ ዲጂታል ኢትዮጵያን የመገንባት ስራ በትምህርት ቤቶችም ተጠናክሮ እንደሚቀጥል ገልጸው የመረጃ አያያዝ ክፍተት ትልቅ ዋጋ እንደሚያስከፍል መገንዘብ እንደሚገባም ጠቅሰዋል። ስልጠናውንም ከካፋ ከሸካ ከቤንች ሸኮ ና ከምዕራብ ኦሞ ዞኖች የተውጣጡ ባለሙያዎች ና የሚመለከታቸው አካላት በሁለት ዙር የወሰዱ ሲሆን በቀሪዎቹም ዞኖች በተመሳሳይ መልኩ እንደሚሰጥ ተጠቁሟል።